ባህሉን አስመልክቶ በሌላ አስተያየት ከአያቶቻችን የተረከብናት ነጻ ሀገር አንድነቷና ሰላሟ ተጠብቆ እንዲቆይ አስፈላጊውን ሁሉ እናደርጋለን ሲሉ በደቡብ ምዕራብ ክልል ኮንታ ዞን የአመያ ከተማ ነዋሪዎች ገለጹ። ድህነትን ታሪክ ለማድረግ የተጀመረው ጥረት ውጤታማ እንዲሆን የሁሉም ርብርብ ተጠናክሮ ሊቀጥል ይገባል ሲሉ ለኢቲቪ ተናግረዋል። ያነጋገራቸው ሰለሞን ማረና ነው። ነሆ አስተያየታቸው። ታላቅ ኩራት ነው የሚሰማኝ ምክንያቱም ይሄ ለእኛ ኢትዮጵያን ብቻ ሳይሆን የድል ለአፍሪካ ብሎም ለዓለም ለተጨቆኑ ህዝቦች የነፃነት በር ከፋች በመሆናችን በዓለም ደረጃ ላይ እኛን ከፍ ያደረገ ስለሆነ ትልቅ ነገር ነው። የአሁኑ ትውልድ እንግዲህ አድዋን እየደገመው ነው። ለምሳሌ ታላቁ የህዳሴ ግድብ አንዱ ትልቅ በዓለም አቀፍ ደረጃ እየሰራ ነው ያለነው ትልቅ ግድብ ነው። ስለዚህ ድህነትን ማሸነፍ በራሱ አሁን ላይ ያለው የወረረን ኃይል ድህነት ነው። ይህን ማጥፋት በራሱ አድዋን መድገም ነው። ህዳሴ ግድባችንን ጨርሰን ኃይል አቅርቦት ስናገኝ ይህም አንድ አድዋን መድገም ስለሆነ ይህ ትውልድ በእርትቶ መስራት ያለበት ድህነትን ማሸነፍ ላይ ነው። ሰላም ላይ ነው። አንድነት ላይ ነው። በዛ ወቅት ኢትዮጵያ እንድታሸንፍ ያደረገው ትልቁ ነገር ምንድን ነው? የዘር ልዩነት የለም፣ የጎሳ ልዩነት የለም፣ የነገድ ልዩነት የለም። ይሄ አንድነት ነው ድልን እንድንቀዳጅ ያደረገው እና ስለዚህ ለአፍሪካውያን ለመላው አለም ተምሳሌት የሆነውን ድል አሸንፈን ለዛሬው ትውልድ ኩሩ ሀገር፣ በማንም ቅኝ ያልተገዛች ሀገር አባቶቻችን አስረክበውናል። አያቶቻችን ለነጻነት ስል የታገሉበት እናም ድል አድርጎ አሁን ላይ በነጻነት እንድንኖር ያደረጉበት ባህል ነው። እኔን ጨምሮ የአሁኑ ትውልድ ጠንክሮ በመስራት አድዋን መድገም አለበት ብዬ አስባለሁ።